አስራ አራት ዓመት ሙሉ የደከመችበት የለፋችበት በአመነችው በህቱ አባል የተከዳች ምስኪን በጣም የሚያሳዝን ለሁላችንም አስተማሪ የሚሆን ቪዲዮ ነው። ሁላችንንም ያስተምራል ብላ ነው ሚዲያ ላይ ወታ ልትናገር የበቃችው እና ሁላችንም ሰምተን መማር መቻል አለብን ብዬ ነው ማስበው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የምንቴ ዩቱብ ቻናል ተከታታይ የሆናችሁ ሁላችሁም ያላችሁበት ሰላምና ጤና ፍቅርን አንድነትን እመኝላችኋለሁ። ቪዲዮን ስትጀምሩ ላይክ እና ሰብስክራይብ አድርጉ። ስለ ህይወት ስለ ፍቅር ስለ አንዳንድ ነገሮችን ለእኛ ይጠቅሙናል የሚለውን እንደዚህ በቃ ሚያስደስትም የሚያስተምርም ሁሌም ለእናንተ እዜላችሁ የሚመጣ ይሆናል። ከህይወት ከተማርኩትም አንዳንድ ነገሮችን አጋራችኋለሁ። እኔም ከተማርኩበት ሁሉ ነው። ግን ሰብስክራይብ እና ላይክ አታደርጉኝም። ለምንድን ነው? ላይክ ሰብስክራይብ እያደረጋቸው አበረታቱኝ። ሰው ልጅ በአበረታታችሁ ትልቅ የሆነ ሞራሉ ተነሳሽነት፣ ምናምን ደስታ፣ ብዙ ነገሮች አሉ የሆነ እና ሰዎችን እናበረታታ። እውነት ሰው መሆን በቂ ነው አይደለም። ስለዚህ ሰውን አበረታቱ። እስኪ ላይክ አድርጉ፣ ኮሜንት አድርጉ፣ ምንድን ነው ሰብስክራይብ አድርጉ እንጂ እና ወደ ገደለው ስገባ ህይወት ባለ ታሪኳ ዛሬ የሰማሁት በጣም በቃ እንዴት ብዬ ልንገራቸው? የምር በቃ ውስጤ በጣም አዝኖ ፊቴ በንባ በቃ እንዲዚህም በይ እየረገፈ የአንድ ሰዓት ቪዲዮ አዳምጬ ለእናንተ ቢያንስ የተወሰነችዋን ቀንጨ ቀንጸብ አድርጌ እዜላችሁ መጥቻለሁ። ቪዲዮን እስከመጨረሻ ይሁት እና እቺ ህይወት ከመጀመሪያው ሲጀመር ያው በገና በልጅነቷ ነው ሳውዲ አረቢያ መጣች። ሳውዲ አረቢያ እየሰራች እያለ እህቷን ታስተምር ነበረ። እና ለቤተሰቦቿ ብዙ መስዋዕት የከፈለች ብዙ ነገር የሆነች ናት። እህቷን አስተምራ አስመርቃ ብዙ ነገር ሆናላት። ከዛም እህቷ ባል እንዲህ አንቺን እኔ ነኝ አሁን ማገዝ ያለብኝ፣ አንቺ እህትሽን አስተምረሽ እዚህ ያደርሰሻል፣ ስለዚህ እኔ ደግሞ አሁን አንቺን ማገዝ አለብኝ ብሎ እንግዲህ ያው የሚያሳምን ቃል ተናግሮ እንግዲህ የሰራትን ስራ ብትሰሙት እና ገብታችሁ ብታዩት በጣም ነው የምትገረሙት። አስራ አራት አመት በለፋችበት ገንዘብ ህይወቱን ቀየረ። የት ተገኘሱ የት ነው ያለው? እናቴ ጀርመን ገባበት ማለት ነው። ገባችሁ? ጀርመን ነው ያለው እሷ በለፋችበት በአስራ አራት አመት አስራአራት ዓመት ሙሉ የደከመችበትን የት ይገባል ይህትባል ጀርመን ሀገር እና እች ልጅ ያው እኛ እኔ ላግዝሽ ፈልጋለሁ እና በቃ አሁን እህትሽን አስተምረሻል፣ ቤተሰቦችሽን እናድርገሻል ምናምን ተብሎ እንደዛ እች ልጅ አስተምራት፣ አስመርቃት ከተመረቀች በኋላ ስራ አግኝታ ስራዋን እየሰራች እያለ ያው አላ አይደል፣ እኛ ሴቶች ላይፍ የሚባል ነገር ይመጣል። ከዛም በትዳር ውስጥ መግባት ፈልጋለው ስትል ድል ባለ ሰርግ ቤተሰቦቿ ከደግሳ እህትዮ አንዷ እህቷ የምትኖር ቱርክ ነው እና በቱርክ ነው የምትኖረው። ከእሷ ጋር ተጋግዘው ሁለቱ ሆነው እችን ልጅ ያው ሊወቅ ማረግ አበቋት። ከዳዳራችን በኋላ እዛም በቃ እንደዛያለች ቀጠለ። እና የእህት ባል ከዛም ይደዋወላል ያወራሉ። ከዛም በኋላ በቃ እንደዚህ እንደዚህ ህይወት ለምን ቦታ አትገዢም? ለምን መሬት አትገዢም? ለምን እንደዚህ አታደርጊም እያለ እሺ፣ በቃ ፕላናት አወጡ። ከእሱ ጋር ሆነ ንግግሩ ሁሉም ነገሩን ያኔ እሷ አመነችው። በቃ እኔ በዚህ ናክል እንዲህ ወንድሜ የሚሆነኝ መከታ የሚሆነኝ የእህት ባል አገኘው ብላ በጣም አመነችው። ከምንም በላይ በቃ እንዴት ብዬ ልንገራችሁ እንግዲህ ማመን መታመን አይደለ? በቃ ራሷ ራሷ እምነት ስላላት ለዚህ ሰው እምነቷን ጣለችበት። በቃ በጣም ከሄቴ ባል ነው ብላም ያመነችው ከእህቷ ጋር የሚኖር ወይም ደግሞ እህቷን በቅፉ የሚያኖር ሰው እኔን ይጎዳኛል ብዬ እኔን ይጎዳኛል ብዬ አስባለሁ አላስብም። ግን አንዳንድ ጊዜ ደግሞ ሰውን ስናምን በጣም እንጎዳለን። ግን አመኔታችን እንዴት ነው የምናምነው ወይም ደግሞ የምናደርገው ነገር መረጃ ሊኖረው ይገባል። ገባችሁ? አስራ አራት ዓመት ሙሉ የደከመችበት ብዙ ነገር ነው። ብዙ ነገር ማለት ነው። ይህን ብዬ እንዴት ብዬ ላስረዳችሁ እና ይህም እንደዚህ እያለ ይህም እያለ ከዛም ያን ብር ትልከለታለች። አንድ የመቶ ሺ፣ አንድ የሁለት መቶ ሺ። ከዛም እዚህ ቦታ ገዝቻለሁ፣ ይህን ሁለት ቦታ ገዝቻለሁ፣ እንደዚህ አድርጊያለሁ እያለ መጨረሻ ላይ የሆነ ሰዓት ላይ ገባች ኢትዮጵያ። ከገባች በኋላ ሄዶ ቤቱን ያሳያታል። የተገዛው ቤት ማለት ነው። ታያለች፣ በጣም ደስተኛ ትሆናለች። በቃ እንደዚህ ነው። አሁንም ተመልሳ ወደ ስደት ትመጣለች። መሄድ አለብሽ አሁን እንደዚህ ቦይት ማለቃ አለበት ምናምን ይልና አሁን ያን የተሰራን ቤት አይታ ግንቡን ተደግፋ በዚህ ብላ ፎቶ ተነስታ ምን ተብሎ እና እንደዛ እያለው ድጋሜ ስደት መጣች። አሁንም ይሄን መግዛት አለብን እንደዚህ ማድረግ ቦታ ተገኝቷል። አሁንም እንደዛው እቺ ልጅ ቁብ እየጣለች ምናም ከጓደኞቿ ጋር የተሰባሰበች ምን እያደረገች እውነት ነው ብላ እንደዚህ እያደረገች ቆየች ማለት ነው። እና ሲቀጥል እኔ አጠራጠር አርጌ ነው የማወራላችሁ እንጂ፣ በጣም ረጅም ነው፣ በጣም ብዙ ነገር ነው በውስጡ ያለው እና የሆነችው ራሱ ማለት ነው። እዛም ደግሞ ያ ሁለተኛው ደግሞ ባዶ መሬት ይገዛ ተባለ። ባዶ መሬትም ተገዛ። ቤተሰብ ሚስትም ታውቃለች፣ ሁሉን ነገር ያውቃሉ። እናም ባዶ መሬት ተገዛም፣ በኋላ ደግሞ ምን ይላታል ከብት እርባታ እንትን ለእኔም ላንችም ይጠቅመናልና ይህን ልስራ ይልና አሁንም የከብር እና የከብት ከብቶች ማርባት አለብን ብሎ ከዛም፣ አሁንም እነዚያ ከብቶች ይገዛሉ። እንደዚያ ይባላል። ከዛም ደግሞ አሁንም ብር ላኪ ነው፣ አሁንም ብር ላኪ ነው። ቀጣይ ደግሞ መኪና ተባለ፣ መኪና ተገዛ። ሊብሬ በአባቱ ነው፣ በአባቷ በሷ አባት የሆነች ምንድነው የምትባል ፒክሰል ነው። ምንድን ነው ያለችው መኪናው እና ያችን መኪና እሱ ነው የሚሰራባት። ለካስ ግን የፎቶ ምናምን ይላካል። መኪና አለኝ፣ ቤት አለኝ፣ ሁሉም ነገር ተሟልቷል። ያን ትልና እንግዲህ ወደ ኢትዮጵያ ወርቆች ምናምን ብዙ ነገሮችን በቃ እንደዚህ ትልቅ ትልቅ ስትልቅ ስትልቅ ነበረ። ከዛም ያንን ሁሉ ነገር ስብስባ አደርጋበት ጌፍቱ ምኑ ምኑም ተሰብስቡ ምናምን በቃ ገንዘብም ብቻ ደግሞ ጠው ሰዎቿ ደግሞ በጣም የምትኖርበት የነበረ በጣም ጥሩ ሰዎች ነበረ። እንደሚገርመኝ ነገር ማለት ነው እኔ በቃ ላገባ ነው እና ሊሄድ ነው ብላ ስትላት፣ የመንግስት ልጅ ናት፣ እና የምትሰራበትም የመንግስት ቤት ነው። ገባችው ባለስልጣን እና ልጅቷ እሷ ነች የምትንከባከባት፣ ዩኒቨርሲቲ ምናምን የምታደርሳት፣ የምትመልሳት ለሁለት ሆነው ማለት ነው ከዛም እንደዛ እያለች እንግዲህ መሄድ አለብኝ ብላ ስትላት እንግዲህ አምሳ ሺ ሪያል ማለት አስባችሁታል። አምሳ ሺ ሪያል ስጦታ ትሰጣታለች ማለት ነው እና በጣም በቃ ደስታኛ ሆነ። ሁሉ ገንዘብ እንዴት ትሰጠኛለች ና ብላ በራሷ ሰፕራይዝ ሆነ ማለት ነው እና ያም እንደዛ እያለ እንግዲህ ያልታደለች ምንድን ነው አሉ ሀገር ገባች፣ ልታገባ እንግዲህ ያው ከባለቤቷ ጋም ተዋወቀች። ሁሉ ነገር ያው በሁለት ወር ውስጥ ነው። እሷ መጀመሪያ ወደ ከስደት ወደ ስደት ልትመጣ ስትን ነው ሁለት ወር ነው የቆየችው። እና በዛ በዛች በሁለት ወር ውስጥ ከዚህ ከጓደኛዋ ጋ ተዋወቁና እንደዛ ያለ ያለ እያለ ህይወት ቀጠለ። ኢትዮጵያም ገባች። ሁሉ ነገር እንትን አለ፣ ተጋቡ ማለት ነው። እናም በመሀል ያው ልጅ ይፈጠር የለ ሊተፈጠረ ከዛም እንደዛ እያሉ እያሉ ብር ምናምን ማለት ጀመረች ማለት ነው። እና በዚህ ወቅት በዚህ አጋጣሚ መጀመሪያ ወንድም አንድ ወንድምን ያላትና ወንድሟን ካናዳ ለመላክ ፕሮሰስ አስጀምረል ለምን አትልኪውም ይላትና፣ ራሱ ማለት ነው ለምን አትልኪውም ያን ለከው እዚህ ከሚቀመጥ ይላትና፣ ከዛ ካናዳ ፕሮሰስ ተጀመረ ማለት ነው። ይህን አምጪ ነው፣ አሁንም አሁንም ብር ነው፣ አሁንም ብር ነው። ገባችሁ። ከዛም ምንዛ እያለ እያለ ሄደ ማለት ነው። ከዛም በኋላ እሷ የወንድሟ ነገር ምንም አልተሳካም። እህቷ መቶ ሺህ እሷ መቶ ሺህ ሁለት መቶ ሺህ ብር የእሱ ፕሮሰስ ነው ገባቸው የተጀመረበት ማለት ነው። እንግዲህ ጀርመን የገባው የእሱ ፕሮሰስ እየተስተካከለ ከዛም አረብ ሀገር፣ ተመመለሷ በፊት የነበራትን ወርቆች እነዚህ ወርቆችን እና ማስቀመጥ ፈልጋለሁ ይንትል እና ከዛም ባንክ ቤት ከእህቷ ጋር እሱ የሆኑና ይሄዳሉ ቅድሚያ ይገባና የአገር ወርቅ ነው እንግዲህ በእቃ ነው፣ እንደዚህ በአገልግል ነው ምናምን ነው አለች። የአገር ነው አለች። በጣም ብዙ እና እሱን ይዘን ስንሄድ ቅድሚያ ይገባና ከአረብ አረብ ሀገር ከመመለሷ በፊት ነው ይገባና፣ ቦታ ቦታ የለምና ከሳምንት በኋላ በሏት። እሷ ከሳምንት በኋላ እንግዲህ ልትሄድ ነው ከዛም እኔ ጋ እኮ ወንድሜ ጋ በቃ ባንኪ ቤትን ቢሲሉ እንግዲህ እሷ አሳምኗቸዋል። ገባችሁ ከዛም ያንን ወርቅ ተመልሰው ወደ ቤታቸው ይዘው ይሄዳሉ ማለት ነው። እሷ ከመኪናም ሳትወርድ እነሱ ነው ገብቶ የጠየቀ እና ወንድሜ እኮ የብረት ካዝና አለው እና እሱ ጋር ይቀመጣል ልና ወርቋንም ይቀበላታል እንግዲህ ገንዘቧ ብዙ ነገር አስራ አራት ዓመት የለፋችበት አስባችሁታል ዜሮ መውጣት ከባድ ነው። የምሬን ነው ብላችሁ ሁላችሁም ልትጠነቀቁ ይገባል። እያንዳንዱ እና ያው ወደ ስደት ከመመለሷ በፊት ያን ወርቅ እሱ ጋር ከተቀመጠ ማለት ነው። ከዛም እንደዛ እያለ ህይወት ቀጠለ ማለት ነው። ድጋሜ ስትሰራ ላኪ አሁንም እንደዛ ነው። በቃ አሁንም እየሰራን ነው። አሁንም እያደረግን ነው። ያ ነው ያው። ኢትዮጵያ ገባች። ከገባች በኋላ ትዳርም እንትን ካለች በኋላ ልጅ የሚባለው ይመጣ ማለት ነው። ድጋሚ ተመልሰሽ ይቻላት ልጅ ሆድ ውስጥ ያኔ ጽንስ አለ እና ድጋሚ ተመልሽ የሚሄድ አልችልም ትልና ትቀራለች። ከዛም በዚህ መሀል ያለውን ነገር ሁሉንም ነገር እሱ አሳካ። ገንዘቡ ምኑም ቤቱም አልተገዛም፣ ምኑም አልተደረገም፣ ምንም እንደምዝምነው ሁሉም ነገር። ከዛ መጨረሻ ያኔ እሷ እንደዛ ስትሆን ያው ብር መጠየቅ ጀመረች። ከዛም እንዲሰትል ምናምን ስትል አጅሬው ዝም ማለት ጀመረ ማለት ነው ምናምን። ከዛም እያለ ቀጠለ ቀጠለ። የሆነ ቱርክ ሊሄድ ነው እና እንትን አንዳንድ መጋረጃዎችን እና አንዳንድ እቃዎችን ሄጄ ማምጣት አለብኝ ይልና አሁንም ተመልሶ ይመጣና ትዳርም ከያዘች በኋላ ቦርሳ ውስጥ ያለችዋን አስርም ሀያም ነበረችን በቃ አለ አደለ ነገ በሚለው ነበራት ዶላሮች የተወሰኑ ነገሮች ልቅም ታደርግና አሁንም እሱን ትሰጣለች። በዚህ ናክል አንዳንድ ጊዜ እኮ መታወር በጣም ከባድ ነገር ነው። የምር በጣም ማለት ነው ሰው ልጅ በቃላት ማመን በጣም ከባድ ነው። በአሁን ሰዓት ሰው እንዳታምኑ፣ የእናታችሁም ልጅ ቢሆን እንዳታምኑ፣ እናትሽም ብትሆን እንዳታምኝ፣ ወንድምሽም ቢሆን እንዳታምኝ በኋላሽም ቢሆን እንዳታምኑ፣ ማንንም እንዳታምኑ ከእግዚአብሔር ውጪ አምናችሁ። ሁሉም ነገር የሚደረገው ነገር በአይንሽ ካየሽ በደረሰኝ ከሆነ ሁሉም ነገር መረጃ ቢያንስ የምታስገባው። እቺ ልጅ በሀዋላ ነው እንኳን ገንዘቧን ስታስገባ የነበረው ማለት ነው። በሀዋላ እንግዲህ እንኳን መጠየቅ እንኳን አትችልም። ግን እግዚአብሔር ደግሞ ታላቅ ነው። የተዋወቀችውም ልጅ እና የተዋወቀችውም ልጅ በጣም ጥሩ ልጅ ነበረ። ለእኔ አሜሪካን ነው እግዚአብሔር ይመስገን። ዛሬ ላይ ግን ህይወቷ ሁሉም ካለፈችው ነገር እኛን ያስተምራል በሚለው ነው፣ ይሄንን ልታስተላልፍ የገባችው። ቢያንስ እህቷ ካደቻት እሱ ካደ እንኳ ሌላ ቀርቶ እንዲሁ ቢያንስ እንኳን ይቅርታ እንኳን ባለመጠየቁ በጣም ተጸጽታ፣ ሁላችንም ያስተምራል በሚለው ነው ዛሬ ላይ ይህንን ቪዲዮ እየሰራችልን ማለት ነው። ሰውን እንዳታምኑ የምር እንዳታምኑ ማንም ቢሆን እንዳታምኑ። በቃ እንማረስኪ እንንቃ እስኪ፣ እኛ ሴቶች እንንቃ፣ ንቁ እስኪ። ጎሽ ያው ባለቤቷም የዛን ሷርኩስ በነበረች ሰዓት ያኔ ፕሮሰስን ጀምሮ ነበረ ባለቤቷ ሄደ ውጪ። ከዛም በኋላ አሁን ላይ ተደላደለ ጥሩ ህይወት ነው። አንዳንድ የሰው ቢጥለንም እግዚአብሔር ያነሳናል ብለን ተስፋ ማድረግ አለብን። ግን መጠንቀቅ ነው መጀመሪያ ላይ ጥንቃቄ ማድረግ አለብን። ከምንም በላይ ተጠንቀቁ። በቃ እባካችሁ እህቶች፣ ብርመት ልኩም ከሆነ ደረሰኝን አስቀምጡ እና ካለፈው ሰው ልጅ በአንድ ስህተት ሊማር ይገባል። ሁለቴ ሶስቴ መሳታት የለባችሁ። አሁን ላይ ምን ሆኜ ነው ብላ ራሷንም ራሱ መውቀስ በራሱ በጣም ከባድ ነው። የአይምሮ ሰላም ማጣቱ እንግዲህ እሷ ባረገዘችበት ሰዓት ገንዘቧ ተከርቶ ቱርክ ሊሄድ ነው ብሎ ጀርመን ቦታውን አስተካክሎ ሁሉን ነገር አመቻችቶ ወንድሟ ሳይሳካለት እሱ ሄዶ እንግዲህ ዛሬ ይህ አሁን የምነግራችሁ ታሪክ የዘጠኝ አመት ታሪክ ነው። ማለት ዘጠኝ አመት ሙሉ ታግሳ ጠብቃ። ግን በዘጠኝ አመት ደግሞ እሷ ትዳሯን መስረታ ሁሉ ነገር ተስተካክሎላት ዛሬ ላይ አሜሪካ ነው የምትገኘው። የሁለት ልጆች እግዚአብሔር ጸጋ አብዝቶላት ጥሩ የተባረከ ትዳር ሰቷት የተባረከ ሰው ላይ ጥሏት እውነት ቤተሰቦቿም እህቶቿም ጓደኞቿም አይምሯ እንዳይጎዳ ካጠገቧ ሆነው ላገዟት ለሁሉም እናት እግዚአብሔር እናንተንም ያበርታችሁ። ከባድ ነው እና ማስተዋሉን ለሁላችን ማስተዋሉን ጥበቡን ያድለን። ሰው ልጅ ገንዘብዋሉን ጥበቡን ያድለን። ሰው ልጅ ገንዘብ ወስዶ ሰርቶ ቢመለስ አመሰግናለሁ። ይዛን የምስጋናውን ራሱ አይታችሁ ያን ገንዘብ አትቀበሉ። እንኳን ሌላ ቀርቶ